ክርስቶስ መድሃኒነ መጻ ወሃመ ወበ ህማማቲሁ አድሃነነ መድኃኒታችን ክርስቶስ መቶ ሰው ሆነ መከራ ተቀበለ በመከራውም አዳነን። መከራውንና ጭንቀቱን፣ ቸነፈሩና ሕመሙን ደዌውን ሁሉ እሱ ኢየሱስ ክርስቶስ ይውሰድልን። የተከበራችሁ ክርስቲያኖች እግዚአብሔር በሕማማቱ ዛሬ ምን አደረገልኝ በሚለው ከሰኞ ጀምሮ እስተ ቅዳሜ ድረስ የሆኑትን በተለይ ሕማማት የሚባለው ከሰኞ ጀምሮ እስተ ዓርብ ማታ ያለው ከእሁድ ከሰዓት በኋላ ነውና የእነዚህን ምስጢራት በየቀኑ እንማራለን። በልባችን ይጻፍልን። የሆሳዕና ዕለት ዕለተ እሁድ እንደምታውቁት በማቴዎስ ሃያ አንድም ተጽፎ በሌሎችም ወንጌላውያን እንደተመሰከረ በዕለተ እሁድ ጌታችን ኢየሱስ ክርስቶስ የታሰረችውን አህያ ፈቶ በእርሷና በልጇ በውርንጫዋ ላይ በአንድ ጊዜ ተቀምጦ ዘካርያስ እንደተናገረ በልዋለ ዕለተ ጽዮን ናዋ ንጉስኪ ይመጽህ አቤኪ ጻድቅ ወየዋህ ጻድቅና የዋህ የሆነው ንጉስሽ ኢየሩሳሌም ሆይ፣ አንቺ ጽዮን ይመጧል በሏት ብሎ ትንቢቱ እንደተነገረ ወደ ቅድሲቱ ከተማ ገባ። ወደ መቅደሱም ሄደ። የሚከተሉትም ቀድመውም፣ ያሉት ከሱ በፊትም ያሉት፣ ከሱም በኋላ ያሉት በአንድ ላይ ይጸርሁ ወይብሉ ሆሳኢና ለወልደ ዳዊት ለዳዊት ልጅ ሆሳኢና አሁን አድን መድኃኒት መባል ይገባዋል። ብሩክ ዘይመፅ በስመ እግዚአብሔር በእግዚአብሔር ስም የሚመጣ እሱ እግዚአብሔር ብሩክ ነው እያሉ አመሰገኑት። ሁሉም ዘንባባ ይዘው ነበር፣ ልብሳቸውን ያነጥፉ ነበረ። ይህ ግን አይሁድን አላስደሰታቸውም። ይህ እንግዲህ የሦስት ዓመት የወንጌሉን ተግባር መድኃኒታችን ኢየሱስ ክርስቶስ ፈጽሞ በደሙ ሊያድነን ወደ ቀራንዮ የሚወጣበት ሰዓት እየደረሰ በሆነበት ሰዓት ነው። ወደ መቅደስም ገብቶ ቤትየሰ ቤተ ጸሎት ይሰመይ ቤቴ የጸሎት ቤት ነው። አንትሙሰ እናንተ ግን እንሆ የሌቦች ዋሻ የፈያትና የሰረቅት ቤት አደረጋችሁት። የሌቦች ብሎ በዛ ጊዜ ያሉ እንሆ ገበታቸውን ገልብጦ ቤቱን ቀደሰው። በቤተ መቅደሱ በር ላይ የነበሩ እውራን አንካሳን ነበሩ። እነዚህን በአጠቃላይ የዛን ጊዜ እንዲያዩ አደረጋቸው፣ ፈወሳቸው። በዚህ ጊዜ ህፃናቱ ሁሉ በአንድ ድምፅ ይጮሁ ስለነበረ ሰው ሁሉ በአንድ ድምፅ ያመሰግነው ስለነበረ፣ ደቀ መዛሙርቱ ግን ይህንን እያዩ የተደነቁ ባሉበት ሰዓት ፈሪሳውያን ግን አላስደሰታቸውም። ፈሪሳውያንም እነሆ ኢየሱስ ክርስቶስን ጠየቁት። እነዚህ ህፃናት ዝም በል እንዲሉ በል አሉት። እርሱ ግን እነሱ ህፃናት እንደሚያመሰግኑት ባያመሰግኑትም፣ አለቶች እንደሚያመሰግኑት እነሆ ይህ ደግሞ በመጽሐፍ ተጽፎ፣ አባታችን ዳዊት የምትሉት ቀድሞ እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ከህፃናትና ከሚጠቡ አፍ ምስጋናን አዘጋጀ ብሎ ቀድሞ የተናገረው ነው አላቸው። ከዛ በኋላ በዛም ትቷቸው ወደ ቢታንያ ገብቶ አደረ። ሕማማት ስንል እንግዲህ ከእሁድ ከሰዓት ጀምሮ እግዚአብሔር ይፍታ አይባልም። ይህም አምስት ቀን ተኩል ይሆናል። እሁድ ከሰዓት ግማሽ ቀን አለ፣ እግዚአብሔር ይፍታማ ይባልበት። ከዛ ደግሞ ከሰኞ እስተ አርብ ስትቆጥሩ እስተ ማታ ድረስ አምስት ቀን ተኩል ይሆናል። ይሄ አምስቱ ቀን ተኩሉ በሐሙስ እለት ወበመንፈቃለ እለት እትወለድ ሞለት ተወለት ተከ ከአምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ አድን ሐለሁ ያለውን ሚስጥር የሚያሳይ ነበረ። ከዛ በኋላ ወንጌሉ እንደሚነግረን ኢየሱስ ክርስቶስ በጠዋት ተነሳ ይላል። ሰኞ የሕማም መጀመሪያ ነው። ከእሁድ ከሰዓት አድርገነዋል። የሕማማቱ የመጀመሪያው ቀን ሰኞ ስንል የሰሙነ ሕማማት ማለት ሕማማትና መከራ የተቀበለበት ሳምንት ማለት ነው። ሰኞ ቀን አልገረፉትም። ሰኞ ቀን አልሰቀሉትም። ለምን ከሕማማት ተቆጠረ ብሎ የሚያስብ ሰው ይኖራል። በዚህ ቀን ሰኞ ቀን በሕማማት የመጀመሪያው ዕለት በሰኑይ ኢየሱስ ምን አደረገ አምላካችን እንደገና ደግሞ ፈሪሳውያን ምን አደረጉ? ከሕማም የተቆጠረበት ስድብም ሕማም ነውና ለአምላካችን የማይስማማው ነውና፣ ስድብም ሕማም ስለሆነ ሰሙነ ሕማማት ከተባሉት አንዱ የመጀመሪያው ቀን ይህ ሰኑይ ወይም ሰኞ ነው። በዚህ ቀን ጸሐፍት ፈሪሳውያን ምን አደረጉ? ኢየሱስ ክርስቶስ አምላካችን ምን አደረገ? ጸሐፍት ፈሪሳውያን እሑድ ከሰዓት ስለተበሳጩ እሱ ወደ ቢታንያ ገብቶ ባደረ ሰዓት፣ እነሱ ግን ነገ ስብሰባ አለ ብለው ለጸሐፍት ለፈሪሳውያን በጠቅላላ ተነገረ። በዛ ሰኞ ቀን እንደ ዛሬ ስብሰባ አድርገው ምክር ጀምረው ኢየሱስ ክርስቶስን እየሰደቡ እየነቀፉ እውር ስላበራ ለምጻም ስላነጻ ጎባጣ ስላቀና ሽባ ስለተረተረ ሙት ስላነሳ በሰንበት ቀን ፈወሰ ብለው የ38 ዓመት መጻጉ ስለፈወሰው እውራን ስራ በራ ለምጻምን ስላነጻ ክፉ ነገር እየተናገሩ መድኃኒታችንን መስደብና ለመግደል ምክር የጀመሩበት ቀን ስለሆነ ስብሰባ አደረጉ። ስብሰባቸው ግን ሳይሳካ ተጨቃጭቀው ተበትነዋል። መድኃኒታችን የዛን ቀን ግን ምን አደረገ? ሰኞ ቀን ስትሉ በወንጌል ተጽፎ እንደምታዩት በተለይ ደግሞ ስለ አንዲት በለስ የሚነገረው ሚስጥር ነው። ይሄም ስለዚች በለስ የሚነገረው ሚስጥር በእንተ በለስ ዘተረግመት እቺ እንሆ በለስ እንዴት እንደደረቀች በወንጌል ላይ ተጽፎ የምናየውን ተአምር ነው። ጠዋት ነው። ሰኞ ጠዋት መድኃኒታችን ኢየሱስ ክርስቶስ ወንጌሉ እንደሚነግረን ወጸቢሆ እንዘ የአርግ እግዚ ኢየሱስ ሀገረ ርህበ ይላል። በማረዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አንድ አገር በገባ ጊዜ ተራበ ይላል። ወርእየ እጸበለስ በፍኖት፣ መንገድ ላይም እነሆ በለስን አየ። ከዛም ቀጥሎ ወንጌላዊ እንደሚነግረን ወሆረ ሀቤሃ ይንሳ ፍሬ እምኒሃ፣ ከሷም ፍሬ ሊፈልግ ሄደ ይላል። ማቴዎስ እንዲህ ብሎ ቀጥታ ይጽፈዋል። ቅዱስ ማርቆስ ደግሞ በወንጌሉ ላይ የፍሬ ሰዓት አደለም ብሎ ይናገራል። እውነትም ጌታችን በሄደ ሰዓት ወኢረከበ ውስቴታ ዘእንበለ ቈጽል በሃቲቱ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሷም በሄደ ጊዜ ምንም አይነት ፍሬ የለባትም፣ ቅጠል ብቻ ነበረች ይላል። ወይቤላ ኢየሱስ ክርስቶስም ምናላት እይኩን እንከ ፍሬ እሙስቴትኪ በአንቺ ዘንድ እንግዲህ ፍሬ አይገኝ እሙስቴትኪ ለዓለም ለዓለም እንሆ ባንቺ ዘንድ ፍሬ ለዘላለም አይገኝብሽ አላት፣ ይላል። ወዲያውኑ ነው፣ የሚገርም ነው። ደቀ መዛሙርቱም ተደንቀዋል። ወየብሰት በጊዜሃ ይእቲ በለስ ይላል። ወዲያውኑ ያቺ በለስ እነሆ ደረቀች፣ ይላል። ደቀ መዛሙርቱም ተገረሙ። ይህንን ወንጌል እንዲህ ያስቀምጥልናል። ሰኞ ቀን እንግዲህ እንደዚህን የሆነው ምንድን ነው የሆነው? በዝች ዛፍ ላይ ሚስጥሩን ረቂቅ የሆነ ነገር ታዩበታላችሁ። ዮሐንስ አፈወርቅ ወርቅ ይሄንን ሳስብ እንደው በጣም ነው የሚደንቀኝ፣ ይሄንን ስመረምር እንደው ልቤ ሁሉ ይከፈላል ይላል ቅዱስ ዮሐንስ ወይ ቅዱስ ዮሐንስ አፈወርቅ። ሶባሃል ለይኩ ውስተ ዝንቱ ግብር እደነግጽ ወይ ትከፈል ልቤ ዘንተ ቃለ ወዘንተ መንክረ ይላል። ይገርመኛል። ቅዱስ ዮሐንስ ይሄንን ሳስበው አለ ልቡና ይከፋፈላል አለ። ብዙ ሰዎች ይሄንን በተለያየ ነገር ተርጉመውታል። ቅዱስ ዮሐንስ አፈወርቅ ግን ቀጥታ ኢየሱስ ክርስቶስ ያደረገውን ለደቀ መዛሙርቱ የነገረውን ትርጓሜ በመጽሐፉ ለእኛ ይነግረናል። የሆነውን አስቡ። ልብ ብላችሁ ይህንን ቃል ስታዩት በጠዋት ኢየሱስ ክርስቶስ ተራበ የሚል ቃል ታገኛላችሁ። አሁን አስቡት፣ ኢየሱስ ክርስቶስ ሲራብ አስቡት፣ ያሁም ደግሞ በጠዋት ሲራብ

ደግሞ የሚገርመው ወደ አንዲት ዛፍ አየና ሄደ ቅጠል ብቻ ነች ፍሬ የለባትም አሁንም ልብ በሉ እንዴት ፍሬ የሌለባትን ዛፍ አያውቅም እንደ ኢየሱስ ክርስቶስ ልንገራችሁ ሰይጣን የወደቀበት መናፍቃን የወደቁበት ከሃዲያን የወደቁበት ኢየሱስ ክርስቶስ ምን እንደሚያደርግ ስላልገባቸው ነው ስለ በለሲቱና ስለ ዛፉም ዮሐንስ አፍ ወርቅ የሚነግረን ይሄንን ነው ከዛ በኋላ ልብ በሉ እሺ ፍሬ የሌለባትን ዛፍ ፍሬ ሊፈልግባት ሄደ ከዛ በኋላ ፍሬ ስለሌለባት መድኃኒታችን ኢየሱስ ክርስቶስ ምን አለ? እይኩን እንከ ፍሬ እምውስቴ ትኪ ለዓለም ለዘላለም ፍሬ አይገኝብሽ አላት። ረገማት። ሲረግማት ወየብሰት በጊዜሃ ይእቲ ይበለት ወዲያውኑ ድርቅ እኳ ኩምሽሽ ብላ ወደቀች። ፍሬ ያለባትና የሌለባትን ዛፍ መለየት አይችልም ብሎ አንድ ሰው ቢያስብ እንዴት ወዲያውኑ እንድትደርቅ አደረጋት። ሰኞ ቀን እግዚአብሔር በሕማማቱ እሱን እየሰደቡ ተሰብስበው ባሉበት እሱ ደግሞ ምን እያረገ ነው ካላችሁኝ፣ እችን በለስ እያደረቃት ነው። ምንድነች እች በለስ ካላችሁ፣ አዳምና ሔዋን በገነት የቀጠፏት ኃጢአት ናት በለስ የተባለችው። አሁን በለሲቱ ላይ ስትደርቅ በለሲቱን አይደለም ኃጢአትን ነው ያደረቀው። ተመልከቱ፣ ኃጢአትን ከነስሯ ነቅሎ ጣላት። በአንጻረ በለስ ረገማላ ኃጢአት ይባላል። በበለስ አስታኮ ኃጢአትን አደረቃት። ስለዚህ ቅዱስ ዮሐንስ አፈወርቅ አባቶቻችን በትርጓሜ ላይ ያስቀመጡልን ምስጢሩ ረቂቅ ነው። ይህንንም ባሰብኩ ጊዜ እነሆ ውስጤ ይከፈላል፣ ይደንቀኛል፣ ይገርመኛል እያለ ቅዱስ ዮሐንስ አፈወርቅ ይህንን የእግዚአብሔር ቃል የኢየሱስ ክርስቶስ ወንጌል ይተረጉምልናል። በተለይ በጠዋት ለምሳሌ ወበጽባሕ መጽአ ኢየሱስ ክርስቶስ በጠዋቱ መጣ በጠዋት መጣ ብሎ ሲናገር ወደ ተርቦ መጣ ሲል በጠዋት ጠዋት ምን እንደሆነ እስቲ አስቡ ክርስቲያኖች። ጨለማ የሚገፈፍበት ነው። ስለዚህ ኃጢአት ደርቃ ብርሃን ኢየሱስ የሚወጣበት ሰዓት ደረሰ። ያቺ በለስ አዳምና ሔዋን የበሏትን ኃጢአት ሊያደርቅልን ስለመጣ ሰዓቱ ስለደረሰ፣ በቀራንዮ አደባባይ ደሙን ስለኛ አፍስሶ እውነተኛ ብርሃኑን ሊያበራልን ወደኛ የመጣ ነው። ቅረቡ ሀቤሁ ወያበርህ ለክሙ ይላል ቅዱስ ዳዊት፣ ወደ እሱ ቅረቡ ያበራላችኋል እንዳለ። ይሄም አሁን መድኃኒታችን ፀሐየ ጽድቅ ወአብርሃ ፀሐየ ጽድቅ ውስተ አልራበሰብ ዘሰረ ቀጽለመት፣ ይላል ድንቅ ነው። ጨለማ ባደረበት በሰው ልቡና እውነተኛ ብርሃንን ሊያበራ ሰይጣን ያጨለመውን ጨለማ ገፎ ብርሃኑን ሊያበራ ወደኛ መጣ። ሰኞ ቀን ምንድን ነው የተደረገው ስትሉ፣ ጸሐፍት ፈሪሳውያን አይሁድ ስብሰባ ይዘዋል። ሊገሉት እየሰደቡት ነው። ሕማም ተጀመረ። ይሄ ደግሞ ከውሳይና ከሰዓት በኋላ ነው የጀመሩት። ሰኞ ተሰበሰቡ፣ ስብሰባው ተበተነ። እሱ ደግሞ በዛን ቀን ኃጢአትን አደረቀልን፣ ኃጢአትን ነቀላት፣ ኃጢአት ኃይል እንዳይኖራት አደረጋት። የቅጠል የዛን ጊዜ ቅዱስ ማርቆስ እንደሚናገር የፍሬ ጊዜ አይደለም እንዳለ በቃ ኃጢአት የምታፈራበት ጊዜ 5500 ዘመኑ አበቃ። የሰው ልጆች ሕይወት ሊያገኙ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ስለዚህ ከክደት ከጨለማ ሊያወጣን መጣ። ስለዚህም ያችን ኃጢአት አደረቀልን። ሰኞ ቀን የሆነልን ይሄ ነው። ወገኖቼ የተደረገልን ይሄ ነው። ከክፉ ነገር ሁሉ ይሰውረን። በተለይ ይህን ትምህርት በምንማማርበት በዚህ ሰዓት ዓለማችን በኮሮና ቫይረስ በወረርሽኝ በቸነፈር የተያዘችበት ሰዓት ነው። ስለዚህ ይህንን ሕመም እግዚአብሔርም አመጣው ኃጢአታችንም አመጣው። ከኃጢአታችን የተነሳ ክፉ ሰዎችም ሰሩት፣ ወይም ደግሞ በራሱ መጣ። በምንም ይሁን በምንም ግን ከእግዚአብሔር በታች ነው። እችን በአንድ ጊዜ በለሲቱ እንዳደረቀ፣ ይህንንም ደዌና ሕመም ሊያደርቀው ይችላል። የታመነ አምላክ፣ ቸር አምላክ እግዚአብሔር ነው። ግነዩ ለእግዚአብሔር እስመ ኄር። አዎ ቸር ነውና እግዚአብሔርን አመስግኑት። እስመ ለዓለም ምሕረቱ፣ ምሕረቱ ለዘላለም ነውና እግዚአብሔር ምረቱ ለዘለዓለም ነው። ምረቱን ይላክልን፣ ደዌውን ያርቅልን። ጌታዬ በሕማማት በሰኞ ዕለት ምን አደረገልኝ? ኃጢአቴን አደረቃት፣ ኃጢአቴን ነቀላት። ጸጋ ክብሩን ሊመልስልኝ ወደደ። ፈሪሳውያን በዛ ብዙ እያሰቡ ነው፣ ክርስቶስ ግን ኃጢአትን እያደረቃት ነው። ሰኞ እንዲህ አለፈች። ማክሰኞስ ወይም ማግሰኞ ምን ሆነ? ሆነ በማክሰኞ ዕለት የሆነውን ደግሞ በለቱ ነገ እናየዋለን። እግዚአብሔር ከክፉ ነገር ሁሉ ይሰውረን፣ የሕማማቱንም ሳምንት አሳልፎ ለትንሣኤው ብርሃን ያድርሰን፣ ዓለምን ሰላም ያደርግልን። አንድ ነገር በሉት ያችን የኃጢአት ዛፍ እንዳደረግካት በውስጤ ያለውን ኃጢአት ጌታዬ ሆይ ነቅለህ ጣለው። በሉ አሜን። ነቅሎ ይጣልልን፣ እናቱ አትለየን።